እየሰማኸኝ ነው እዚህ ነገር ላይ እጄ አለበት ወይ እያልኩ ነው ወንድምሽን ብዙ አግኝቼው ነበረ ግና ምን ልትሄድላት ነው እሺ ምን ልላት ነው ነበር ነበር ምን መጀመሪያም እኮ እየነገርኩህ ነበር እኔ ጋር ይሁን እያልኩ ሴት ላይ እጄን አልሰነዝርም ለህትመትም አለበት

ቆይ ቁጭት ምድ ተረጋጊ፣ ወይ ተገናኝ። ተረጋጊ አንድ ላይ ሆና ቶዬ አቡሽን አገኘ ወይ ቶ አቡሽን አገኘው? ወጥቻ ሱቅ ነኝ ብሎ ነበረ። ሱቅ ራሱ እጅ ጠየኩታ፣ አልመጣም ምናምን አላገኝ አማ መንገድ ላይ? እስኪ ትንሽ ወረታሽ ምናምን ዘርቀ ነው። እዚህ ለፊት ያለው ሱቅ ነበር ምናምን ያለው እዛ ሰውዬውን ስጠይቃቸው አልመጣም፣ ማን እንደዚህ አይነት አልመጣም ምናምን ደግሞ ሌላ ቦታ ትሄድኩ አልኩት። እዚህ ወጣ እዚህ ሱቅ አጣኝ መጣም ነው ነው። አሁን እዚሁ ልጣጣ ውስጥ ገብተን ስልኩ ያስቸግራል። ኔትወርኩ ክፍት ነበር። አሁን እየሰራ ነበር

አሁን ቆመት የምን የምን ነበር፣ አግኝተነው ነበር። አሁን ከእጃችን ላይ ተሰወረ ጠፋብን። ምን እንላል? ለምን አሁን ይጥፋ? የምናውቀው ነገር የለም። እዚህች ጋር ነው ሱቅ ያለው ነው። ከዚህ ውጪ ሌላ ሱቅ የለም። ማለት ሌላ አለ የለም ሲባል አሁን ስንት ቢይኑ ሲያው ለጊዜም ነገር የሞተ ወንድምሽን አግኝቼው ነበረ፣ ሳልነግርሽ ድጋሚ ከአይነ ተሰወረ። ለምን እንደዛ ነው ማለት ነው? እሺ ነው እንጂ ፈልጌ ልምጣ። አንይ ምላቱ ጠፋ። እሱ እኮ ነው እንደዚህ በቀላሉ እሺ ምንድን ነው ማድረግ ያለብን ነገር? ልፈልገው ሽወጥቼ ነኝ። ሁኔታውን? ታውቂያለሽ እንዴት ሁኔታውን እያወቅሽ በዚህ ልክ እንዴት ኬርለስ ትሆኛለሽ አንቺ? ኬርለሱን አይደለም የፈለገ ነገር ይሁን ሲመጣ እንኳን ከሞሪው ሲመጣ እንኳን ሰው ልክ

አዘጋጁ ከሱ ነው። እሺ ወተን ምንድን ነው ማድረግ ያለብን ነገር? እኔ ጨነቀኝ እናት፣ እኔ ዞርኩኝ እኮ አየሁት። ምን ማረግሽ? እን ወጥቼ እኔ ዞር አይቼው፣ ታይሚንግ እየጠበቁ ነበረ። በቃ አገኙት?

ወንድምሽን አግኝቼው ነበረ ነበር ግን አመለጠኝ። ይላት ነው። እሺ ምን ልላት ነው ነው አምስት ደቂቃ እንኳን እንዴት አጠብቁትም? ምንም የማርቆ ነገር የለም። ሰፈሩን ሊያወ ሰፈሩን በዛ መውጫ ነው። እዚህ መቆየት በቃ ሲጫነኝ ጊዜ፣ እሺ እንዳላስጨንቀው ብዬ ነው። አዲስ ስለሆነ ምን ማለት በቃ እሺ ምናምን። ግን ፍለፊት ያለው ሱቅ ሊዳ አለ እና እሺ፣ እንዴት ነው እንዴት አላፍትና የሰማ ሰማህ ነው እያልኩ ያለሁት ኤምቢሲ ላይ እኮ ነው። ቢያንስ መደወል ትችል ነበር ነው እኛ ነው በቃ ቢያንስ ወጥቶ ይመለስ ነው

እና በኪያ ኬዝ በእሱ ኬዝ ማንም ማለት እምንተማመንበት ጊዜ አይደለም አሁንም እንደዚህ አይነት ሲትዌሽን ውስጥ ነው የማውቀው ነገር የለም አልኩህ እኮ የማውቀው ነገር ቢኖር ነገር አለ የማውቀው ነገር የለም

ወንድ ምን ላይ አልቀ ወደዚህ መጣ። ደግሞ አላቅም። ብቻ ከእሱ ውጪ ማንም አቡሽ ጠላት ያለው የለም። ማንም አያውቀውም እዚህ አዲስ አበባ። ማንም እሱን ከሱ ጋር ምን ችግር ያለበት ሰው የለም አይደል? ስለዚህ ወንድም እየተከታተለ ነበረ። ስለዚህ ወስዶታል ማለት ነው። እና ደግሞ የምታስመልስበትን መንገድ ራሳስ ምን ላይ አለ ወደዚህ ይመጣል። እሱን አታውቀውም ነገር አታውቀኝ

እስቲ ምን አይነት ቀልድ ነው? አይሰራም። ስልክ እራሱ ነው በቃ እንደዛ ያደረገው ያኩብ ስልክ አሁን ይሰራል ነበረ። እንደዚህ ሌላ ስልክ ካለው በሌላ ስልክ ደውልለት፣ እንደ እስከ ዛሬው ቀለል ማድረገው እንዳይመስል እንጥሉን ጥሩ ነው፣ ጎትቼ የሚወጣለት። ደውልለት። አይሰራቱ አይሰራ። እሺ፣ የት ጋር ደውላት ነው እንድትደውለት? እሷ ትደውልላት ጊዜ